ተከበራችሁ ቤተሰቦቻችን ልብ ለምትገኙ አዲስ ስራ እቤት ሆናችሁ ስልክ ያላችሁ ቤት ሆናችሁ መስሳት እንግዲህ፣ አዲስ ስራ። ስራው ምንድነው? ሾገን ይባላል። ድርጅቱ ነው፣ ሾጋን የሚባለው ካምባኒ ማለት ነው። ካምባኒ የሚኖረው ጣሊያን ነው። አሁን እኔ ሁለተኛ ዙር ማዘዜ ነው። ይህ ስራ ከተቀላቀሉ ያው ብዙ ጊዜ ሰማለው ስለዚህ ስራ ግን ደግሞ እኔ ከተቀላቀልኩት ትንሽ ጊዜ ነው እና ትንሽ ላስተዋውቋቸው። ለተማሪ የሚኖረው ጣሊያ ነው። ይሄ ሽቶ ያው ብራንድ ነው ምንም አይነት ልዩነት የለውም። አሁን ለምሳሌ ይሄኛው ይሄኛው ያው ከሲፎራ ያው ታቦት ነው፣ ሸዳክ ነው። ይሄኛው እና ይሄኛው አንድ ናቸው። ሽታቸውንም የሽታቸውም ደግሞ ምንም አይነት ልዩነት የላቸውም። ልዩነታቸው ግን ምንድን ነው? አሁን እዚህ ጋር ልዩነታቸው እነዚህ ሽቶች ልዩነት ይሄኛው ማንኛውም አይነት ሽቶ ይሁን ማንኛውም አይነት ብራንድ ይሁን እቃው ግን አንድ አይነት ነው ዋጋውም ደግሞ ከዚህ በጣም የረከሰ ሽቶ ነው ይሄኛው ግን እቃው ሁሉም አይነት ሽቶ በነዚህ አይነት እቃ ነው የሚመጣው እናም ደግሞ ያው የወንዶቹ የተለያየ አይነት ብራንድ ቢሆኑም የእነሱ ደግሞ ይሄ የወንዶቹ ጥቁር ነው የሴት ደግሞ እንደዚህ ነጭ ነው ማለት ነው አሁን እነዚህ ሽቶች ደግሞ የተለያዩ ቴስተሮች ናቸው። እነዚህ ቴስተሮች ሁሉ የምትፈልጉት አይነት ሽቶች ናቸው የምትፈልጉት አይነት ብራንድ፣ ስለዚህ ውስጥ ማለት ነው መቶ አርባ ቴስተር የተለያዩ አሉ እና ይሄ ነግራችኋለሁ ያው እናንተ በዚህ ላይ ቀምሳችሁ ነው ማዘዝ የምችሉት። ከፈለጋችሁ ያኛንም አምጥታችሁ የምትወዱትን ሽቶ ማስተያየት ትችላላችሁ። በሽታውና የሽታው ተስት አንዱ ለሶስት ቀን ድረስ ሽታው ከራሳችሁ እንደማየት ለብሳችሁ ላይ ይሄ ካምፓኒ ብዙ ነገር ነው ያላቸው ሽቶ ብቻ አይደለም። የፊት ክሬም አለ ከኮላጅን ጀምሮ ብዙ ብዙ ነገር አላቸው። መስራት የምትፈልጉ ማወቅ የበለጠ የምትፈልጉ በውስጥ አገኙን። ይሄ ነው ላችኋለ። መልካም ጊዜ